እኔም እሳተፋለሁ፣ እኔም እሳተፋለሁ፣ እኔም እሳተፋለሁ። ለመስጠት መሰጠትን ይጠይቃል የሚለው የአማርኛ አባባል ሀላቦን ዘንድ አባባል ብቻ ሳይሆን ተግባርም ጭምር ነው ለሚመራቸው መሪዎች ፈተና ሳይሆን የስኬታቸው ተዋናይ፣ ለፖለቲካዊ አስተዳደር ማማር ቁልፍ ናቸው። የሀላባ ህዝቦች ትላንት በተባበረ ክንድ ግዙፉ የአላባ ሆስፒታልን ገንብተዋል። እንደ ወንዝ ዥረት ርዝማኔ ያለው የውስጥ ለውስጥ የአስፓልት መንገድን በመገንባት በታሪክ ላይ ታሪክ መጻፍ የቻለ ታታሪ ህዝብ ነው። ያው አላባ ብዙ ጊዜ ያው ሊማትን በራሱ መስራት የለመደ ህዝብ ነው። ከዚህ በፊት እየቆየ አቶቻችን ጀምሮ መብራት ማስገባት መንገድ፣ ጤና ጣቢያን፣ ሆስፒታልን ጠቅላላ በህዝብ ተሳትፎ የተሰሩ ልምዱ አለን፣ ፍላጎቱ አለ። ኢጃርናም ብሎ የተነሳው የሀላባ ህዝብ ሐምሌ 10 2016 ዓም ኢንተርናሽናል ስታዲየምን ለመገንባት የመሰረት ድንጋይ አስቀምጦ ግንባታውን ለማጠናቀቅ አሁን ላይ ሁለንተናዊ ድጋፎችን በማድረግ ላይ ይገኛል። ው የሀላባ ዞን ላይ እየተገነባ ያለው ኢንተርናሽናል ስታዲየም የማስተባበር ስራ ወይም የድጋፍ አሰባሰቡ ስራ የተጀመረው እዚ ከአርሶ አደሩ ነው። ከከተማ ነዋሪውና ከአርሶ አደሩ ነው የተጀመረው እዚህ የነበረውም የነበረው የድጋፍ አሰባሰቡ ሂደት በጣም አመርቂና ደስ የሚል የህዝቡን አንድነት ያጠናከረና በተለይ የከተማ ህብረተሰብ ከገጠሩ ጋር አንድ ላይ ሆኖ ከተማውን ወደ አንድ እርምጃ ከፍ ሊያደርጉ የሚችሉ ፕሮጀክቶች ላይ ርብርብ ያደረገበትና ተቀጣይ ትልቅ ተሞክሮ የተገኘበት ፕሮጀክት ነው። በመቀጠልም ደግሞ በአጉራባች ሀላባ ዞን ያሉ በዞኑ ዙሪያ ያሉ አጉራባች ህብረተሰብ ክፍሎች ልክ በሞባይል ቻሌንጅም ተጠቅመን ህዝቡን የማስተባበርና ስቴዲየሙ ሀላባ ላይ ያለ ፕሮጀክት ብቻ ሳይሆን ዞኑንም ጭምር ለክልሉ ያስታወቀበት ከክልሉም አልፎ በሀገር ደረጃ አካባቢውን ያስታወቀ ፕሮጀክት ነው። የህዝብ ናዘራ የተቀበሉት በዞኑ ዋና አስተዳዳሪ በአቶ ሙዲን ሁሴን የተመራው ልዑክ ከፍተኛ መስዋዕትነትን በመክፈል በደቡብ አፍሪካ ግዴታቸውን በመወጣት ላይ ይገኛሉ። ከትናንት ድሎችና መሰናክሎች በርካታ ትምህርቶችን በመውሰድና በመቅሰም አመራሩ ሀያሌ ድሎችን ፈጽሟል። በደቡብ አፍሪካ እየሆነ ያለውም ይህ ነው። የመሪዎችን ጥሪ የተቀበሉት የሀላባ ተወላጆችና ወዳጆች እንደ ሀገር ተሞክሮ ሊሆን የሚችል ከ476 ሚሊዮን ብር በላይ በስቴዲየሙ ድጋፍ ለማድረግ ቃል ገብተዋል። ይሄ ደቡብ አፍሪካ ላይ የተደረገው የዚህ ነጸብራቅ ነው። ያው የዚህ ትውልድ ጠካል ናቸው። ሀገር ቀየሩ እንጂ ቤተሰብ ኤንስ ስራ አይቶ ያደገ ማህበረሰቡ ኤንስ ስራ አይቶ ያደገ ልጆች ናቸው እዛ ያሉትና የሰሩ ስራ ገድል እኔ በጣም ትልቅ ነው። በጣም ደስ የሚል የሚያኩራ ቀና ብለን እንድንሄድ ያደረገን ነው። ደቡብ አፍሪካ ያሉ ልጆች ያሰሩ የሰሩ ስራ እኔ በጣም የሚገርም ታሪክ ነው የሰሩትና በሀገር ደረጃ ነው ካያችሁ ሚዲያ በሙሉ በሀገር ደረጃ ያለው ሚዲያ በሙሉ ስለዚህ ጉዳይ ነው እያወሯሉ መብራዊ ሚዲያዎች ላይ ይሄ ማለት አንድ ስቴፕ ከፍ ያረጋ፣ ለሌላም ልናካፍል የምንችል ቀጣይ ደግሞ ጉዞዋችን የሰመረ እንዲሆን ትልቅ አስተዋጽኦ ያረጋል። የምን ነገር አለ ለምን ሌላው ካልን ተነሳስተዋል። ደቡብ አፍሪካና ብሩ ብቻ ቃል ብቻ ሳይሆን ብሩ እየገባ ነው። ሚሊዮን ብር ገባ፣ ምስቶ ሺ ብር እያንዳንዱ ሰው እያስገባ ነው እና በዚህ ሁኔታ ስታዲየማችን በአጭር ጊዜ ይጠናቀቃል። ቀጣይ ሌላዎች ልማት ስራዎችን እንሰራለን። በሀገር ደረጃን ተሞክሮ እንሆናለን። ስለ ሀላባ ሲነሳ ሁሌ አንድነት ነው የሚነሳው፣ ልዩነት የለም ማጠር ለም የሀሳብ ልዩነቶች ሁሌ ይኖራል፣ ግን በልማት ላይ ሀላባ አንድ ነው። ሁሌ የሀሳብ ልዩነቶቹ ልማት ነው ያከለክለው። በዚህ ልክ እዛ ያሉ ሀላባም ብሔረሰብም ሀላባ ተወላጆችም ዙሪያ ያሉ ከምባታን፣ ሀዲያን፣ ከስልጤም የተውጣጡ ልጆች የሰሩ ስራ በማህበር ደረጃ ጭምር የተለያዩ ስራ ነው የተሰሩትና፣ እኔ በጣም ደስ ብሎኛል፣ በጣም ኮርቼባችኋለሁ። የሚያኮራ ስራ ነው የሰራችሁት። በጣም ኮርቼባችኋለሁ፣ ደስ ብሎኛል። አንገታችን ቀና እንድንዋል ያደረጋችሁንና ቴንኪው ልላቸው እፈልጋለሁ። እኔ የገቢ አሰባሰብ ዘንድሮ ለስታዲየም የተደረገው አጠቃላይ እንደ አጠቃላይ እኔ የተደረገው ሀብት አሰባሰቡ ብቻ ሳይሆን አጠቃላይ ወዳጆች የሀላባ ወዳጆች ከሀላባ ጋር ያላቸውን ትስስር ጭምር የታየበት ነው ብዬ ነው የማስበው። ሲቀጥል የሀብት አሰባሰቡ ሁኔታ በጣም ያነቃቃ ነበርና ሀብት አሰባሰቡን ስንመለከት በተለይ እንደ ደቡብ አፍሪካ በጣም በርከት ያለና የደቡብ አፍሪካ እውነትም ወገኖች አሉን ብለን ያሰብንበት እና በጣም የተሳካበት ነበርና ለዚህ ሁሉ ውጤት ደግሞ ያበቁን በተለይ ከአስተባባሪ አካላት ላይ ከዞን አስተዳደር ጀምሮ ያሉ በጣም ከእንትኑ ጋር ተያይዞ ያሉ ባለድርሻዎች የሰሩበት ውጤት ሲሆን የኛን ደሞ ማነቃቃት የህዝብ አለኝታነት የታየበት ደግሞ ትልቅ የኛ ሞራል ነበርና ትልቅ አስተዋጽኦ የተደረገው ላለው አዎ። ማለት ያው ከሀገር ወጣ ስንል ደሞ ከደቡብ አፍሪካ ላይ በአሁኑ ሰዓት እየተደረገ ያለ የድጋፍ አሰባሰብ ስርዓት አለ የራሱ ከሀገር ውጭ ያሉ የሀላባ ተወላጆች በአካባቢያቸው ላይ ይገባኛል ወይም መለከተኛል የሚል ስሜት ይዘው ሁሉም የተሳተፉበትና ይህ ደግሞ አጠቃላይ ከሀገር ውጭም ጭምር አካባቢውን ያስታወቀ አንድ ስቴፕ ወደፊት ያራመደና በጣም አመርቅ ደስ የሚል ታይቶ የማይታወቅና እና በማይታስ ሁሉም ባላሰበው መልኩ ድጋፍ ሁኔታ እየተረባራ ያሉ ይህ ደግሞ ደቡብ አፍሪካ ላይ የሀላባ ተወላጅ ያክባቢው የካምባታም የሃዲያም የዙራ የበሰክ ክፍሎች ያሉበት እና እነዚህ የበሰክ ክፍሎች በከተማው ላይ ተጠቃሚዎች ናቸው። ከተማውን ደግሞ አንድ ስቴፕ ለማሳደግ የራሳቸውን ሚና የተወጡበት እና ይሄ የብሔር ብሔረሰቦችንም አንድነት ጭምር ያጠና ከፕሮጀክት ያለፈ ትርጉም የተሰጠው እና ከፕሮጀክት ያለፈ ጠቀሜታም የነበረው የድገፍ አሰባሰብ ሁኔታ የነበረው የከንባታ ተወላጆች፣ የህድያ ተወላጆች በየድራቸው በየሉበት አካባቢ ሁሉ ተገቢውን ድጋፍ ያደረጉበትና በጣም ደስ የሚል አመርቂ ውጤታማ ነው ተብሎ ማለት ይቻላል። ይህ የሀላባ ህዝብን ታታሪነት፣ ሰጪነትን፣ አብሮነትን ለልማት ምን ያህል ፍላጎት እንዳለው አመላካች ተግባር ነው። በትክክልም የሀላባ ህዝብ ኢጃርናም ብሎ ከተነሳ የማያሳካበት ምንም አይነት ምክንያት የለም። አፍሪካ ያላችሁ የሀላባ ተወላጆች፣ የሀላባ ወዳጆች የአካባቢው የተለያየ የአካባቢው ማህበረሰብ ስለ ሀላባ ስታዲየም ላይ ያደረጋችሁ አስተዋጽኦ በጣም የሚያኮራ በጣም የሚያስመሰግናችሁ አንገታችን ቀና ብለን እንድንሄድ ያደረገ ስለሆነ በጣም አመሰግናችኋለሁ፣ ወዳችኋለሁ፣ ቴንክ ዩ ለማለት ፈልጋለሁ። ስታዲ ስታዲየም የተወሰነ ፕሮጀክት ነው፣ ግን የህብረተሰቡ ድጋፍ እና እዛ አካባቢው የአካባቢው ተወላጅ እያደረገ ያለው ድጋፍ ከስታዲየም ባለፈ የህዝቡን አንድነት ሊያጠናክር የሚችል ወደፊትም የህዝቡ አንድነት ተጠናክሮ እንዲቀጥል የራሱን እገዛ ሚና የሚጫወትና ከተማዋንም አንድ ስቴፕ ከፍ የሚያደርግ ትልቅ ተሞክሮ የተገኘበት ነው እና ልኡካን ቡድኑ ይህን ተልእኮ በተገቢው አሳክቶ በቅርቡ ወደ ሀላባ ይገባል እና የልኡካን ቡድኑ እንኳን እንግዲህ ትልቁን ተልእኮ አሳክቷል። በህብረተሰቡም ስም ይሄ ተልእኮ ሊሳካ የቻለው ልኡካን ቡድኑ አስፈላጊው ነው። ምንም ረፍት ሳያገኙ ቀን ተቀን ነው። እንግዲህ በሚዲያ እየተካተልን ነው። በየቀኑ ፕሮግራም ነው የነበራቸው ወቅቱ እንግዲህ የረመዳን ነው። ከቤተሰቦቻቸው ከልጆቻቸው ሰው በረመዳን እንግዲህ የሀላባ ማህበረሰብ በጾም ወቅት ከህብረተሰቡ ጋር ያለው ግንኙነት በተለይ ከቤተሰቡ ጋር ያለው ግንኙነት ጠንካራ ነው። እንግዲህ ቤተሰቦቻቸውን ጥሎ ነው ወሩም ሙሉ ማለት ይቻላል ኦልሞስት ወሩ አልቋል። አሁን ውጭ ነው የቀዩት እንግዲህ ትልቅ ትልቅ ትልቅ ትግል ነው አድርጎ ውጤታማም ሆነው እየመጡ ያሉ ቦታዎች አሉ። እና እንኳን ደስ አላቸው ላለ መዝጋናቸው እኔም እንጃ ብቻ ግን፣ ያው ፈጣሪ ከላይ እንትል ይበላቸው እንጂ፣ እኔ በጣም ደስ ያለኝ በጣም ነው ሞራሉ የተሰማኝና እኔስ እንደዚህ ባደርግ ብዬ እንደነሱ ቢሆን ብዬ ነው የተመኘሁትና በጣም ነው የማመሰግናቸው በጣም ደስ ያለኝ እና ስለዚህ ያው ምዝጋና የላቀ ነው ለማለት ነው።